እንደምናውቀው ኢትዮጵያ በአፍሪካ ግዙፉን ፕሮጀክት ታላቁን የኢትዮጵያ ህዳሴ ግድብ አስመርቃለች። ይህ ታላቅ ፕሮጀክት ግዙፍ የጂኦፖለቲክስ አሰላለፍን ይዞ እንደሚመጣ ታምኖበታል። ይህ ፕሮጀክት ከዓለም የፖለቲክስ አሰላለፍ ባሻገር አፍሪካውያን በአንድ የመልማት በአንድ አብሮ የማደግ መርህ ይበልጥ እንዲጎለብቱ ማድረግም የራሱን አሻራ ዳግም ይዞ እንደሚመጣ ታምኖበታል። በዚህ ላይ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን የምስራቅ አፍሪካ ጉዳዮች ተመራማሪ ናቸው፣ ዳንኤል ወርቁ ይባላሉ። እንግዳችን ፈቃደኛ ሆነው ጊዜዎት ስለሰጡን እጅግ አድርገን ነው የምናመሰግነው። ቀዳሚ ወዳደረግኩት ጉዳይ ለፍና የኢትዮጵያ ታላቁ ህዳሴ ግድብን አስመርቃለን። ለመሆኑ ይህ ክስተት ምን አይነት ጂኦፖለቲካዊ መልክን በቀጠናው ብሎም በዓለም ላይ ይዞ የሚመጣ ነው ልንል እንችላለን? የመጀመሪያው የምስራቅ አፍሪካን የሃይድሮፖለቲክስ ወይም ደግሞ ይህን የአጠቃላይ የውሃ ፖለቲካ አሰላለፍ ይቀይራል። ትልቁ ውጥረት የነበረው የኃይል ጥረት ነው። ስለዚህ የኢንቨስትመንትን በመሳብ የኢኮኖሚ ቡስት ወይም ደግሞ ከፍ እንዲል በማድረግ ኢትዮጵያ የስበት ማዕከል በምስራቅ አፍሪካ ወይም ደግሞ ይሄ ቀጠናዊ የበላይነት የምንለው፣ ምክንያቱም ፖለቲካን ስናሰብ ኢኮኖሚ ነው። ኢኮኖሚ ካለ ሁሉን ነገር የመሳብ አትራክት የማድረግ አቅሙ እየጨመረ ልሄድ ስለሚችል ስለዚህ ኢትዮጵያን የስበት ማዕከል በማድረግ በኩልም ይሄ ታላቁ የሕዳሴ ግድብ የሚኖረው አስተዋጽኦ በቀላል የሚታይ አይደለም። ከዛ ባሻገር እንግዲህ ትልቁ ነገር ደግሞ መስሎ የሚታየኝ በእኔ እምነት ይሄ የውክልና ጦርነትን የሚያስቀር መስሎ ይታየኛል። ምክንያቱም ናይል ሁላችንም በታሪክ እንደምናውቀው ለእኛ ጣጣ ሲያመጣብን የነበረ ነው። አለመጠቀማችን ብቻ አይደለም። ምክንያቱም ግብጾች ከአራተኛው ከአጼ ዘርዓ ያዕቆብ ዘመን ጀምሮ እስከ ቅርብ እስከ አሉላ አባነጋ 1976 ኢስማኤል የኢስማኤልን ወታደር ዲፊት ማለት ድል እስካደረገበት ጊዜ ድረስ ምን ጊዜም ቢሆን ለእኛ ተኝተ አያውቁም። ምክንያቱም ይህ ፕሮክሲ ወይም ደግሞ የውክልና ጦርነት እንዲቀየር የሚያደርግ መስሎ ይሰማኛል። የህዳሴ ግድብ ከኤሌክትሪክ ኃይል በተጨማሪ የኢትዮጵያን ሀገራዊ ጽናትና ሉዓላዊነት ተምሳሌት ሁኑ እንዴት የሚሰራ ነው ልንል እንችላለን። በድህነት በችጋር እንታወቅበት የነበረውን ኋላ ቀርነት እሳቤ ኢትዮጵያን ወደ ነበረችበት በመመለስ ረገድ የህዳሴው ግድብ የማይናቅ ሚና ይጫወታል። ይሄ ብቻ አይደለም። የኢትዮጵያ ህዝቦችን አንድነትን በማጠናከር ረገድም የሚኖረው ምክንያቱም ሁላችንም እንደምናውቀው በዚህ ግድብ እያንዳንዱ ዜጋ አሻራውን አስቀምጧል። በዚህ ባስቀመጠው ልክ ደግሞ የኔነት ስሜትን ይሄ በሀገራችን የሚታየውን አንዳንድ አለመግባባታቶችን ወደ አንድ በማምጣት ረገድ ታላቁ የሕዳሴው ግድብ የሚኖረው አስተዋጽኦ ከፍተኛ ነው። ትልቁ ነገር ደግሞ ለዓለምም ለሀገራችንም የእኛን ዝና ግሎሪ ኦፍ ግሬትነስ ኢትዮጵያ የሚለውን በመመለስ ረገድ በተለይ ብዙ አገሮች እንደኛ አይነት ሪሶርስ ያላቸው ወይም ደግሞ የተፈጥሮ ሀብት ያላቸው ግን የምዕራባውያን ቴክኖሎጂ ብድር እርዳታ እየጠበቁ ማደግ መለወጥ ላልቻለው ሀገሮች ይሄ የሚሰጠው ለሰን ወይም ትምህርት በቀላል የሚታይ አይደለም። ትልቁ ነገር ይህ ነው። ምክንያቱም ብዙ ሀገሮች አልማዝ አላቸው፣ ወርቅ አላቸው፣ ውሃ አለ፣ ምን አለ። ግን ምን የለንም? ፋይናንስ የለንም፣ ቴክኖሎጂ የለንም ሚለውን ምክንያት ብዙ ሀገሮች ቆም ብለው እንዲያሰቡ የዓለምን የእድገት ፓራዳይም ሽፍት ወይም ደግሞ የልማትና እድገት ሽፍት ያደረገ መስሎ ይሰማኛል። ዊሊያም ሮቶ ከኢትዮጵያ የወሰዱት ነገር አለ። አንድ ሺህ ሜጋዋት የኒውክለር ኃይል ማመንጨት አለብን። እንግዲህ ኬንያ ይህን አስባ ቁም። ግን እዛ ከኢትዮጵያ መጥተው የወሰዱት ነገር እንዳለ ይሰማኛል። ያ ብቻ አይደለም፣ ኢትዮጵያ ውስጥ በነበራቸው እሳቸው ቆይታ የኛው ጠቅላይ ሚኒስትር አብይ አህመድ 195 ሚሊዮን ቤቶችን ገነባ ደስ እሳቸው ደግሞ 700 ሺህ ቤቶችን እንዲህ አይነት መንፈሳዊ ቅናትን በቀጠናው ረገድ ይሄ የመልማትን የማደግን በራስ ሀብት የመበልጸግን የምዕራቡን ዓለም ብድር፣ እርዳታ ያለመጠበቅን ከዚህ ከህዳሴው ግድብ ሌሎች ሀገሮች ትምህርት የሚያገኝ መስሎ ይሰማኛል። ግድቡ በተሳካ ሁኔታ መጠናቀቁ የኢትዮጵያን በአፍሪካ ቀንድ ያላትን ተጽዕኖ በማጠናከር በተለይም በቀጠናው እየተስፋፉ ለመጡት ለልዕለ ኃያላን ሀገራት ይበልጥ ወሳኝና አጋር እንድትሆን ከማስቻለ አንፃርስ ምን ፋይዳ ይኖረዋል ኢሮፕን ካየኸው አንዱ በሌላው ላይ ጣሊያን በእንግሊዝ እንግሊዝ በፈረንሳይ እንደዚህ ጥገኝነት አለ ይህ ደግሞ ምን ያመጣ ላይ የኢኮኖሚ ኢንቴግሬሽን ስለዚህ ወደ ታላቁ የህዳሴ ግድብ ስንመለስ የመጀመሪያው ትልቁ ነገር ቀጠናዊ የኃይል ኢንቴግሬሽን ወይም ደግሞ ትስስርን ይህ ሪጂናል የሀይል ኢንቴግሬሽን ወይም ደግሞ የሀይል ውህደትን ሊያመጣ ይችላል። ሁላችንም እንደምናውቀው ኢትዮጵያ ለኬንያ ኢትዮጵያ ለጅቡቲ ኢትዮጵያ ለሱዳን ኤሌክትሪክ ማቅረብ ተችሏል። ይሄ ደግሞ የበለጠ ደግሞ ኬንያ ፈጣን እድገት እያስመዘገቡ ካሎች ሀገሮች ነች። አሁን ደግሞ ይሄ ኤሌክትሪክ መቅረቡ አንዳችን በሌላችን ላይ የሚኖረውን የቀጠናዊ ውህደት፣ የኢኮኖሚ ትስስርን የበለጠ ሊያጠናክረው ይችላል ማለት ነው። አዲስ ኒው ሞዴል ኦፍ ዲቨሎፕመንት ልንለው እንችላለን። ከዛ ባሻገር ኢትዮጵያ ከሩዋንዳ ከቡሩንዲ፣ ከሌሎች የአፍሪካ ሀገሮች ጋር መልካም ዩነት እንዳይኖራት ከፍተኛ ስራ እየሰሩ ነበር ግብጾች። ስለዚህ ቅድም እንዳልኩት አይ የታችኛው ተፋሰስ ሀገሮች ወደ ትክክለኛው ትራክ ወደ ጋራ ተጠቃሚነት አንዱን ጎድቶ ሌላኛው የመጠቀም አባዜን በማስክ ነው። ሌሎች ሀገሮች እንደ ኬንያ፣ እንደ ናይጄሪያ፣ እንደ ሌሎች ያገሩ። ምክንያቱም እኛ አፍሪካን ተመሳሳይ የሆነ የኢኮኖሚ ባህል ነው ያለን። ቅድም እንዳልኩት አንዱ ሀገር ከሌላው ሀገር በመማር የራስን ኢኮኖሚ በመገንባት በኩል ትልቅ ትምህርት የሚወሰድበት እና ለቀጠናው ወይም ደግሞ እዚህ ለዓለሙም ለዓለም አቀፉም የሚኖረው አስተዋጽኦ ቀላል አይደለም መልካም የመጨረሻ ጥያቄ ላደርገው እና ታላቁ የኢትዮጵያ ህዳሴ ግድብ መመረቅ አፍሪካውያንን ወደ አንድ አብሮ የማደግና አብሮ የመልማት ውጥን ዳግም ይበልጥ እንዴት የሚያመጣ ነው ልንል እንችላለን ብዙ ጊዜ የምንታወቀው በርስ በርስ ጦርነት ነው አንዳችን የሌላችን ተቃዋሚ በመደገፍ አንዳችን የሌላችንን ጦርነት በመደገፍ ነው ስለዚህ እንግዲህ ታላቁ የሕዳሴ ግድብ ላይ ምርቃን በጋሃዱ እንደተመለከትነው የምስራቅ አፍሪካ ሀገሮች ጅቡቲ፣ ኬንያ፣ ደቡብ ሱዳን ተገኝተዋል። ይሄ አንድምታው በቀላል የሚታይ አይደለም። ኢትዮጵያ ትልቅ በፖለቲካ ሳይንስ ረገድ ትልቅ አስተዋጽኦ አለው። አንድ ሄጅሞኒክ የበላይ መኖሩ ለምሳሌ አውሮፓ አሁን ላለበት አስተዋጽኦ ያደርጉት ጀርመን፣ እንግሊዝ፣ ፈረንሳይ ናቸው። ልክ ኢትዮጵያ ውስጥ ሆርን ኦፍ አፍሪካ ወይም ደግሞ ምስራቅ አፍሪካ ላይ ስንመጣ ኬንያና ኢትዮጵያ ጠንከር ያለ ጡንቻ ካላቸው ይሄ ፍራጃይል የሆነ የደከመ የፖለቲካ ባህልን በማስቀረት ረገድ ትልቅ አስተዋጽኦ ይኖረዋል ማለት ነው። የምስራቅ አፍሪካ ጉዳዮች ተመራማሪ ዳንኤል ወርቁ ለሰጡን ጊዜ እጅግ አድርገን እናመሰግናለን።